ሰላም ጤና ይስጥልን ተመልካቾቻችን፣ የዕለቱን የብሪጅ ሚዲያ ዜናዎች ወደ እናንተ እናደርሳለን። ወደ ዜናዎቹ ከማለፋችን በፊት ግን ጠቅላይ ሚኒስትር ዶክተር አብይ አህመድ በባህር ዳር ያደረጉትን ጉብኝት በምስል ወደ እናንተ የምናደርስ ይሆናል። እንድትከታተሉን በአክብሮት እንጋብዛለን። የዕለቱን ዜና ወደ እናንተ የማደርሰው የውምዩ አበበ ነኝ። አብራችሁን ቆዩ። ኢትዮጵያ የአፍሪካን የኢኮኖሚ ውህደት የሚያሳልጡ የመሰረተ ልማት ዝርጋታ ስራዎች ላይ ትኩረት ሰጥታ እየሰራች እንደምትገኝ ፕሬዝደንት ታዬ አጽቀሥላሴ ገለጹ። የአፍሪካ ኢኮኖሚክ ኮሚሽን 57ኛው አህጉራዊ የፋይናንስና ምጣኔ ሀብት የሚኒስትሮች ጉባኤ በአዲስ አበባ እየተካሄደ ሲሆን የኢፌድሪ ፕሬዝደንት ታዬ በጉባኤው ባስተላለፉት መልእክት አፍሪካ የኢኮኖሚ እድገት ሽግግር ለማድረግ በወሳኝ የታሪክ ምዕራፍ ላይ ትገኛለች ብለዋል። የአፍሪካን ድንበር የለሽ ነጻ የሸቀጥና የአገልግሎት ግብይት መሻት ተስፋን እውን ለማድረግ ከምኞት የዘለለ ስራ እንደሚያስፈልግ ነው የገለጹት። ፕሬዚደንቱ ለረጅም ጊዜያት የአፍሪካ የንግድ ስርዓት እንቅፋት የሆኑ ጉዳዮችን ለመፍታት ተጨባጭ እርምጃና ስትራቴጂካዊ ቁርጠኝነት ያስፈልጋል ብለዋል። በዚህም ሀገራት የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነትን ከማጽደቅ ባለፈ ወደ ተግባር መለወጥና ስኬታማ ብሔራዊ የትብብር ኮሚቴ አዋቅሮ በቁርጠኝነት መስራት እንዳለባቸው አጽንኦት ሰጥተዋል። የፓን አፍሪካ ምርምር እድገት፣ ግልጽና ተገማች የኢንቨስትመንት ማዕቀፍና የዲጂታል ኢኮኖሚ አቅምን ማጎልበት እንደሚገባቸው የተናገሩት ፕሬዚደንት ታዬ በጥቃቅን አነስተኛና መካከለኛ ኢንተርፕራይዝ እድገት፣ በመሰረተ ልማት ትስስር፣ በስራ ዕድል ፈጠራ፣ በሴቶች ተሳትፎና አህጉራዊ የዲጂታል ግብይት ስርዓት አቅም ማጎልበት ላይ በስፋት መስራት እንደሚያስፈልግ ያስገነዘቡ ሲሆን ከዚያ አንጻር ኢትዮጵያ ለአፍሪካውያን የንግድ ውህደት ወሳኝ ሚና የሚጫወቱ የመሰረተ ልማት ዝርጋታዎች ላይ ትኩረት ሰጥታ እየሰራች መሆኑን አስታውቋል። ለአብነትም የኢትዮ ጅቡቲን የሚያስተሳስር የምድር ባቡር መስመር የመንገድ፣ የኤሌክትሪክ፣ የቴሌኮምና የውሃ መሰረተ ልማት ግንባታዎች ላይ ለአህጉራዊ ኢኮኖሚ ውህደት ምሳሌ መሆናቸውን እንዲሁም ኢትዮጵያ ከኬንያና ደቡብ ሱዳን ጋር የሚያገናኛት የድንበር ተሻጋሪ ኮሪደር የንግድና ትራንስፖርት መንገድ መሰረተ ልማት ግንባታም ለአፍሪካ አህጉራዊ ነጻ ንግድ ቀጠና ትስስር ያላትን ቁርጠኝነት የሚያሳይ ነው ብለዋል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው ተመለሱ። መንግስት ለዜጋ ተኮር ዲፕሎማሲ ትኩረት ሰጥቶ በመንቀሳቀስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ አድርጓል። ከማይናማር እገታ ወጥተው በታይላንድ ወታደራዊ ካምፕ ውስጥ የነበሩት ኢትዮጵያውያኑ ከኢትዮጵያ አየር መንገድና በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመተባበር ወደ ሀገራቸው ተመልሷል። እስካሁን ከማይናማር እገታ ወጥተው በታይላንድ ወታደራዊ ካምፕ የነበሩ በአጠቃላይ 130 ዜጎች ወደ ሀገራቸው መመለሳቸውም ታውቋል። ሕብረተሰቡ በሕገ ወጥ የሰዎች አዘዋዋሪዎች አሰተኛ ቅስቀሳ ተታለው የስራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠብም የውጭ ጉዳይ ሚኒስቴር አሳስበዋል። በኢትዮጵያ ትላንት ምሽት አምስት ነጥብ አንድ ሬክተር ስኬል የተመዘገበ የመሬት መንቀጥቀጥ ተከስቷል። ትላንት ምሽት ሶስት ሰዓት ከሃምሳ ሶስት ላይ አዋሻ አካባቢ የመሬት መንቀጥቀጥ ክስተት እንደነበር በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስና አስትሮኖሚ ተመራማሪው ዶክተር ኤልያስ ሌዊ ከዚህ በፊት ተመሳሳይ እንቅስቃሴ ይስተዋልበት በነበረው የፈንታሌና ዶፈን ተራራዎች መካከል ከሳቡሬ መንደር በስተ ምስራቅ በኩል ቀረብ ባለ ቦታ ላይ የተከሰተ ርዕደ መሬት መሆኑንም ገልጸዋል። ለዘጠኝ ሰከንድ በቆየው ርዕደ መሬት አዲስ አበባን ጨምሮ በሌሎች አካባቢዎች ላይ ንዝረቱ መሰማቱ የተገለጸ ሲሆን በኢትዮጵያ ከአዋሽ በስተ ሰሜን 50 ኪሎ ሜትር ርቀት ላይ የተከሰተው የመሬት መንቀጥቀጥ በሬክተር ስኬል አምስት ነጥብ አንድ መሆኑን የአሜሪካ ጂኦሎጂካል ሰርቬይ መረጃ አመላክቷል። የመሬት መንቀጥቀጡ ከመሬት 10 ኪሎ ሜትር ርቀት ውስጥ ስለመፈጠሩም ይኸው ተቋም ያወጣው መረጃ ያመለክታል። የውጭ ዜና። የአሜሪካው ፕሬዝደንት ዶናልድ ትራምፕ የዩክሬንን ጦርነት ለማስቆም እየተደረገ በሚገኘው ጥረት ዙሪያ ከሩሲያዋ አቻቸው ፕሬዝደንት ቭላድሚር ፑቲን ጋር በነገ ዕለት እንደሚወያዩ ተናገሩ። ሁለቱ መሪዎች ለውይይት ቀጠሮ የያዙት ወደ ሩሲያ ያቀኑት የአሜሪካ ልዑካን ከፕሬዝደንት ፑቲን ጋር ውጤታማ ውይይት ማድረጋቸው ከተገለጸ በኋላ ሲሆን፣ ትራምፕ ለጋዜጠኞች ባደረጉት ንግግር ጦርነቱን ለማስቆም እየሞከርን ነው። ሊሳካም ላይሳካም ይችላል። ነገር ግን የሚሳካበት ሰፊ እድል እንዳለ ይታየኛል ብለዋል። ባለፈው ሳምንት በዩክሬን ተቀባይነት ያገኘውን የ30 ቀናት የተኩስ አቁም በፑቲን ዘንድ ድጋፍ እንዲኖረው ፕሬዝደንቱ እየሞከሩ ይገኛሉ። ፑቲን በበኩላቸው በስምምነቱ ነጥቦች ላይ መሻሻል ያለባቸው ጉዳዮች እንዳሉና ለጦርነቱ መጀመር ዋነኛ መንስኤ የሆኑ የሞስኮ የደህንነት ጥያቄዎች በጊዜያዊ የተኩስ አቁም ስምምነት ውስጥ እንዲካተት እንዲሁም ከዚህ ባለፈ ዩክሬን በዘላቂ የኔቶ አባል ሀገር እንደማትሆንና ወታደራዊ ድርጅቱ ወደ ሩሲያ ድንበሮች የሚያደርገውን መስፋፋት እንደሚያቆም የደህንነት ዋስትና እንዲሰጣት ጠይቃለች። በሞስኮ ጉብኝት ያደረጉት የትራምፕ የብሔራዊ ደህንነት አማካሪ ስቲቭ ዊትኮቭ ሩሲያ የምትስማማበት እድል እንዳለ ገልጸው ከዛ በፊት ማለቅ ያለባቸው በርካታ ስራዎች መኖራቸውን የተናገሩት አማካሪው ከኤቢሲ ኒውስ ጋር በነበራቸው ቆይታ ሩሲያ በተኩስ አቁሙ ለመስማማት በምስራቃዊ ዩክሬን የተቆጣጠረቻቸውን ግዛቶች ይዛ ለመቀጠል ቅድመ ሁኔታ አስቀምጣ እንደሆነ ተጠይቀው ነበር። በምላሻቸውም ሰላምን ማስፈንና የሶስት ዓመቱን ጦርነት ለማስቆም ቁርጠኛ ከሆንን መሬት ላይ ያሉ እውነታዎችን ለመቀበል ዝግጁ መሆን አለብን ሲሉ ድፍን ያለ መልስ ሰጥተዋል። በሌላ ቃለ ምልልስ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የድርድር ሂደቱ ጠንካራ ስራ እንደሚጠይቅ ገልጸው ሁለቱም ወገኖች የሚያነሷቸውን ልዩነቶች ለማጥበብ በቅድሚያ ተኩስ ማቆም ይገባቸዋል ብለዋል። ጦርነቱ በቅርብ ሊቆም እንደሚችል እምነት እንዳላቸው የተናገሩት የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በበኩላቸው የዩክሬን ሉዓላዊነት ለድርድር እንደማይቀርብና ሞስኮ በጦርነቱና ከጦርነቱ በፊት ከተቆጣጠረቻቸው የዩክሬን ግዛቶች መልቀቅ እንደሚኖርባት አጽንኦት ሰጥተዋል። ይህ በእንዲህ እንዳለ ብሪታንያና አንዳንድ የአውሮፓ ሀገራት ሞስኮና ና ኬቭ የተኩስ አቆም ስምምነት ከተፈራረሙ በኋላ ስምምነቱ አለመጣሱን ለማረጋገጥ የሰላም አስከባሪ ኃይል ወደ ስፍራው ለመላክ እየተዘጋጁ ነው። በእነዚህ ሁሉ ልዩነቶች መካከል ትራምፕ በውጭ ጉዳይ ፖሊሲያቸው ቅድሚያ ከሰጧቸው አጀንዳዎች መካከል ዋነኛ ጉዳይ የሆነው የዩክሬን ጦርነት ማስቆም እውን ለማድረግ ከፑቲን ጋር በነገ ዕለት የሚያደርጉት ውይይት ተጠባቂ ነው። ሀምሳ ሶስት የመናውያን ለሞቱበት የቅዳሜው የአሜሪካ የአየር ድብደባ አጸፋ የየመኑ ታጣቂ ቡድን ሀውቲ በአሜሪካ ጦር መርከብ ላይ ጥቃት መፈጸሙን ገለጸ። በኢራን ድጋፍ እንደሚደረግለት የሚታመነው ሀውቲ በዛሬ ዕለት ባወጣው መግለጫ በቀይ ባህር በምትገኘውና አውሮፕላን ተሸካሚዋ ዩኤስኤስ ሃሪ ቱርማን መርከብ ላይ በ24 ሰዓት ውስጥ ሁለት ጊዜ ጥቃት ማድረሱን ጠቁሟል። አሜሪካም በሀውቴዎች ተፈጽመዋል ስለተባለው ጥቃት እስካሁን ማረጋገጫ ያልሰጠች ሲሆን ቡድኑ በመርከቧ ላይ ጥቃት ለማድረስ 18 ሚሳይሎችና ድሮኖች መጠቀሙን ቢገልጽም ጉዳት ስለመድረሱ ያለው ነገር የለም ብሏል። ፍራንስ 24 ሀውር በዘገባው በቅዳሜው የአሜሪካ የአየር ጥቃት ህይወታቸው ካለፈው የመናውያን ህጻናትና ሴቶች እንደሚገኙበት ያስታወቁት ሀውቴዎች የሚቆጣጠሩት የጤና ሚኒስቴር ዘጠና ሶስት ሰዎች መቁሰላቸውን አስመልክቶ የሀውቲ ቃል አቀባይ አሜሪካ በሀገራችን ላይ የምታደርገውን ወረራ ለማስቆም የምንፈጽመው ጥቃት ይቀጥላል ሲል በቴሌግራም ገጹ አስፍሯል። የትራምፕ አስተዳደር በበኩሉ ታጣቂ ቡድኑ በቀይ ባህር በሚጓዙ መርከቦች ላይ የሚፈጽመውን ጥቃት ካላቆመ ከባድ ዋጋ ይከፍላል በማለት ዝቷል። ከየመን የወጡ ዘገባዎች ዋሽንግተን በትናንትናው ዕለትም በሆዴይዳ በሚገኝ የጥጥ መዳመጫ ፋብሪካ ላይና በሀውቴዎች ከተያዘች ከአንድ ዓመት በላይ ባስቆጠረችው ጋላክሲ ሌደር መርከብ ላይ ጥቃት ማድረሳቸውን አመላክቷል። የሐውቴዎች መሪ አብዱል ማሊክ አልሁቲ የመናውያን በዛሬው ዕለት በአደባባይ የአሜሪካን ጥቃት እንዲያወግዙ ጥሪ ሲያቀርቡ፣ የመንግስታቱ ድርጅት በበኩሉ አሜሪካም ሆነች የየመኑ ሀውቲ ውጥረት ከሚያባብስ እርምጃ እንዲቆጠቡ አሳስበዋል። ሀውቴዎች እስራኤል በጋዛ ጦርነት ከጀመረች አንስቶ ለፍልስጤማውያን አጋርነታቸውን ለማሳየት በቀይ ባህር በሚጓዙ መርከቦች ላይ ከአንድ መቶ በላይ የሚሳኤልና ድሮን ጥቃቶችን ፈጽመዋል። በቅርቡም እስራኤል ወደ ጋዛ የትኛውንም ድጋፍ እንዳይገባ ማገዷን ተከትሎ የአራት ቀናት ቀነ ገደብ ማስቀመጣቸውና ዳግም ጥቃት ማድረስ እንደሚጀምሩ መዛታቸው መዘገባችን አይዘነጋም። ዳግም ወደ ነጩ ቤተ መንግስት ከተመለሱ በኋላ በየመን የአየር ድብደባ እንዲፈጸም ያዘዙትና ቁጭ ብለው ጥቃቱን የተመለከቱት የአሜሪካው ፕሬዝደንት ዶናልድ ትራምፕ ሀውቴዎችን ሲኦል ይዘንብባቸዋል ሲሉ በመርከቦች ላይ የሚያደርሱትን ጥቃት እንዲያቆሙ አሳስበው ኢራንም ለቡድኑ የምታደርገውን ድጋፍ እንድታቆምም ማስጠንቀቃቸው ተዘግቧል የኢራን አብዮታዊ ዘብ አዛዥ ሆሴይን ሳላሚ ኢራን ጦርነት አታውጅም የትኛውም አካል ከገፋፋት ግን ተገቢና ወሳኝ ምላሽ ትሰጣለች ያሉ ሲሆን የፍልስጤሙ ሀማስም አሜሪካ በየመን የምትፈጽመው የአየር ድብደባ ዓለም አቀፍ ህግን የጣሰና ሉዓላዊነትን የተዳፈረ ነው በሚል ለሀውቲ ድጋፉን ገልጿል ተመልካቾቻችን የዕለቱ የብሪጅ ሚዲያ ዜናዎቻችን እኚህን ይመስሉ ነበር። ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሳ ፕሮግራማችን ሰዓቱን ጠብቆ ወደ እናንተ የሚደርስ ይሆናል። ከወዲሁ እንድትከታተሉን በአክብሮት እየጋበዝን ከኢትዮጵያ ንግድ ባንክ ያገኘነውን የዕለቱን የውጭ ምንዛሬ ዝርዝር ዋጋ ተመንን ወደ እናንተ በማድረስ እናበቃለን። መልካም ምሽት።